አሰላም አሌይኩም ወረሕመቱላሂ ወበረካቱህ። ወዳጅ ቤተሰቦች ሰላም እንዴት ናችሁ? ሁነይ ሰላም ነኝ አልሐምዱሊላህ። ትናንትና በለቀኩት ቪዲዮ አብዛኛዎቻችሁ እየተወዛገባችሁ ለማስፈራራፂ የለቀኩት መስሏችኋል። እንደዛ አይደለም፣ ሰው እንደኖረው እንኖራለን ነው ለማለት ቪዲዮ ነው የሰራሁት። ርእሱን ብቻ ሳይሆን ቪዲዮውን ሙሉን ተከታተሉት ማለት ነው። እና እዛ ቪዲዮ ላይ ብዙ ህቶች ምክር እንፈልጋለን እኔ እንደዚህ ሆኜአለሁ እንደዚህ እንደዚህ አለኝ ያሉ አሉ። ባለትዳርም የሆኑ ብቻ እንደዛ አሉና ከነዛ መሀል አንዷ ስድስት መቶ ሺህ ብር አለኝ ወረታ አይበቃኝም ብዬ ባሌ ነኝ እያለኝ ነው። ሁሉን ነገር አሟልቻለሁ፣ ከምንጣፍ በቀር ቤት እቃ አሟልቻለሁ። ቤቴ የዝግጁ ነው፣ ቤታችን እሱ ባጃጅ ይሰራል። የባጃጅ ብር ደግሞ አጥጋቢ አይደለም እና ሀገር መግባት ፈራሁ ግን መሮኛል እያለች ነው። ምክራችሁን እፈልጋለሁ ብላለች። ስድስት መቶ ሺህ ብር አይደለም። ትዳር የትዳር አጋር ጠንካራ ከሆነ በሁለት መቶ ሺህ ብር ነገር መስራት ትችያለሽ። እሱ ባጃጅን ቢጠነክር አንቺ ባለች ሁለት መቶ ሺህ ብር የሆነ ነገር መስራት ትችያለሽ ማለት ስድስት መቶ ሺህ ብር ከበቂ በላይ ነው፣ ለአንቺም ለሱም ከሆነ ወረ ስንት የምትይው አላቅም። ሲቀጥል ደግሞ ኮምቦልቻ ላይ በተለይ ማለት በተለይ ኮምቦልቻ ላይ ባለባጃጅ ባጃጅ ተብዬ በቃ ከቀኑ አምስት ሰዓት በኋላ የለም ዝግና ከዛ በኋላ የምንቀሳቀሰው ከአስራ አንድ ሰዓት ወይ ከአስር ሰዓት በኋላ ነው። አምስት ሰዓት አካባቢ ላይ ጸጥ ረጭ ብሎ ገብቶ ቂምሀውን ነው የሚቀማቅመው። ጠዋት እንዳይጠነሰከ ብሎ ይሰራል። ቂምሀውን ይዞ ይገባል ማለት ነው። ከዛ አስር ሰዓት አስር ተኩል አስራ አንድ ሰዓት አስር ከተሰገደ በኋላ ነው ድጋሚ ወደ ባጃጅ ስራ የሚገቡት ጠንካራ ለሆነ ሰው ለሰራበት ሰው ባጃጅም ያዋጣል። ባጃጅ የባጃጅ ስራ አጥጋቢ አይደለም አትሂድ። ጠንካራ ከሆነ ከሱሳ ሶስት ከቂም መካከል ነፃ ከሆነ ስራው ላይ ትኩረት ካደረገ ጠንቀን አሁን ከአምስት ሰዓት ከአምስት ሰዓት ተኩል ጀምሮ እስከ አስር ሰዓት ባለው ጊዜ አንድ ባጃጅ ጥሩ ዋትም፣ ለምን ቂ መሃ ላይ ስለሆነ በዛም ሰዓት ሰውም አይወጣም። ባጃጅ አላገኝ ያለብ ግድ የሆነበት የሚወጣው በእግሩ ነው። ጠራራው ጠራራ ፀሐዩ አቧራው ድርቅ ስለሆነ ላይ ደግሞ ሀገራችን በጣም አቧራው ያስቸግራል ነው። አልወል በግዱ ግዴታ ያለበት ሰው በዛ እየተጓዘ ነው ያለው ማለት ነው። እና በዛን ሰዓት ራሱ ብዙ ይሰራል፣ ጎበዝ የሆነ ሰው እኔ ራሱ አሁን የተመጣሁኝ ሳምንት አለሆነ ያንን ሳይ ባጃጅ ገዝቼ ልስራ እንደ ያስ ብሎኛል። የባጃጅ ብሩ ቢኖረኝ ኖሮ ማለት ነው፣ ባጃጅ ነፍሴ፣ ብሩ ቢኖረኝ ኖሮ ባጃጅ ገዝቼ ልስራ እንደ ያስ ባለኝ፣ ቀላል ያለውን የባጃጅ ችግር ሳይ ማለት ነው። እየሰሩበት አይደለም እንጂ ከሰሩበት የባጃጅ ስራ ያስተዳድራል። በዛ ላይ አንቺ ባለችሽ ነገር የሆነ ነገር ካገዝሽ ጠንካራ ባል ከሆነ ማለት ነው። እና ፈርተሽ ሁሉ እያለሽ እስካሁን ሀገር አልገባሁም። በዛ ላይ ስድስት መቶ ሺህ ብር የሚሰራ ሌላ ነገር የለም። ይሰራል ሰራ ግጥም አይምሮ ክፍት ለሆነ ሰው ማለት ነው። እንኳን አይደለም ለወረት ብቻ ሁለት መቶ ሺህ ብር ካለሽ መስራት ትችላለች። ከትንሽ ነገር እዛው ናቸው የምታስቡት የምትስሉት የሚያስፈራሩንን ስለሆነ ምንስለው መግባት የምትፈሩ የምንፈራ ብዙዎች አለን፣ ግን ትዳሩ ላይ ተማምነሽ ባትመጪ አላቅ ያኔ አለ ያለው አለ እኔ ይህን እሰራለሁ ብለሽ በራስሽ መስራት ያለብሽን ብቻ ወስነሽ ነው እንጂ ስለ ትዳሩም ስለ ሌላው ነገር ብትከይ ስለ ትዳሩ ያለውን ያለ ያለውን ትን እኖራለሁኝ ግን ስለ ስራው ግን ስለ ራስሽ ብቻ አስቢ። ስለ ስራው ስለ ራስሽ ብቻ አስቢ። በዚህ ነገር ይሄን ያክል በዚህ ነገር በዚህ ልክ መንቀሳቀስ እችላለሁ፣ ይሄንን መስራት ይችላሉ፣ አቅበት አለው የሚለውን ውስጥሽን ማሳመን ያለብሽ አንችልምሽ ማለት ነው። ኮሜንቱ ሙሉ ለሙሉ የሚለው እኔ ባለስተዳር ነኝ፣ ኢትዮጵያ ነው ያለው፣ ባጃጅ አለው፣ እየሰራ ነው። ቤታችንን ጨርሰናል፣ ሁሉን ምንጣፍ ሲቀር እና ነይ በቃሽ እያለ ጨቀጭቀኛል እየጨቀጨቀኝ ነው። እኔ ደግሞ ደክሞኛል፣ ልገባ ነው። ቀለብ አላስብም፣ ባለመሬት እና በጣም አለው እህል ወረት የሚለው ስድስት መቶ ሺህ ብቻ ናት ያለች እና እሱም ባጃጅ ስራ አጥጋቢ ባይሆንም ይሞክራል። እኔም በዚች ብር የሆነ ነገር ታሰራኛለች እስኪላቸው መከሩኝ፣ የሆነ ነገር ብቻ አደላቸው አጋዥ ካገኘሽ እንደመጣሽ ወደ እንትን የሚያስገባሽ ካገኘሽ መስራት ትችላለሽ። ቀጥታ ወደ ስራ ከሆነ ማለት ነው። እዛ ላይ ደግሞ በትዳር ባልሆነ የትዳር አጋርሽ ጠንካራ ከሆነ እንደምትዪ ካለው በራሱ እንትን ያኔ ለቀለብ የማታስቢ ከሆነ ዝም ብለሽ ትኖሪያለሽ። ግን ሱሰኛ ከሆነ ግን የፈለገ ቢኖረው ባዶ ቦቻ ላይ አሁን ላይ በጣም አስቸጋሪውና አስጸያፊው የሚደብረው ነገር። አሁን ላይ ምን ስራ እንደሚያዋጣ ታውቃላችሁ? ውሃ ለስላሳ ምክንያቱም ከቀኑ አምስት ሰዓት ጀምሮ ሰው ውሃ ለስላሳ ነው የሚሮጠው። ማንም ሳይቀር ነው የሚሄደው። ውሃ ለስላሳ ስራ ተብሎ የብቻ ሁላ መከፈት ተጀምሯል። ለስላሳ ስራ ማለት ትንሹም ትልቁም እና ለሰራበት ሰው ያዋጣል። ብዙ ያሰራል። ስድስት መቶ ሺህ ብር ናይ እየደከመሽ እየመረረሽ ትጋር እያለሽ እና አንዳንዴ ግርም ይለኛል። ይህን የሚያክል ብር ይዛችሁ በተለት ትዳራችሁን ጥላችሁ ተቀመጣችሁ ማለት ከትዳሩም ሳትሆኑ ከብሩም ሳትሆኑ ከጉልበታችሁም ከአእምሯችሁም ከጤናችሁም ሳትሆኑ ለምን ህይወታችሁን ራሳችሁን በዚህ ልክ ትጎዳላችሁ? ትዳርስ የሌለው ወይም ይሄ ለዚህ አይበቃኝም ይሄ እንደዛ አላደርግም እያለ እንኳን ርቆ ስለሚያስብ ሊቸገር ይችላል። የትዳር አጋር ጋር ያላችሁ ግን በትዳራችሁ አትተማመኑበትም ማለት ነው። ለስሙ ነው ትዳሩ ያለው። እውነትም በእርግጥ ሊተማመንበት የሚገባ አይደለም የዘንድሮ ትዳር። ነገር ግን በቃ ትዳር አለኝ ብላችሁ ካወራችሁ ትንሽ ነገር ይዛችሁ ብትመጡ፣ እስከ አንድ እንኳን ብትሆኑ አንድ ልጅ እንኳን መውለድ ብትችሉ፣ በቃ እኔማ እንትን ምለው በህልም የሆነ ኑሮ እየኖርን ነው። የሆነ ኑሮ አላውቅም ወደፊት የሆነ ልድረስበት አልድረስበት የማላውቀው እንደዛ ነው አብዛኛዎቻችን አልባ ሀገር ያለን። በዛ ላይ ደግሞ አብዛኛዎቻችን ወጣትን አካብደን በቃ የማንነውን እንሆናለን እንላለን አካብደን ማውራት አካብደን እንትን ማለት እንፈልጋለን ለምን ለምን በቃ እንደሰው ዝቅ ብዬ እኖራለሁ የሚለውን ነገር ማትቀበሉ ለምንድን ነው ዝቅ ብሎ መኖር እዛ ዝቅ ብለሽ እንትይታጥበሽ እንደኖርስ እዛ ሀገሬ ላይ ዝቅ ብዬ እኖራለሁ የሚለውን የሚለው ውስጣችን የማናሳምነው ለምንድን ነው አካብዳችሁ እኔ ያህል ጊዜ ገዝቼ ይህን አድርጌ መደርደር ነው የምትፈልጉት ለምን? አብዛኛዎቻችን ከገጠር ሄዱ ልጆች ነው እዚህ ስንመለስ አካብድን ለሰው የሚወራ የተካበደ ነገር የምንፈልግ፣ የሰው ጆሮ የምንፈልግ አለ። ለምን? ለምን ነው ያንቺን ሕይወት ሰው ይኖርልሻል? እዛ በትንሽ ነገር ዝቅ ብለሽ እቤት አጥበሽ ተረጥቀሽ ዝቅ ብለሽ እንደኖር ሁሉ እዚህም ዝቅ ብዬ ኖራለሁ ብለሽ ዝቅ ብዬ ሰራለሁ የሚለው ውስጣችን አሳምነን ከመጣን ምንም ምንም ነው። ብር ምንም ነው። ይዘሽው ብትመጪ ከሁለት ወር አያልፍም። ሰብስበሽ ሆነ ከሁለት ወር አያልፍም። ጠንካራ ቤተሰብ ያለው አጋዥ አለው እንደዚህ ቶሎ ወደ እንትን ሊያስገባሽ የሚችል ሰው ያለው ባለሽ ብር በተወሰነው ነው ይዘሽ በመጣሱ ሁሉ አይደለም፣ በተወሰነ የሆነ ነገር ትይዛ ታመልጫለሽ። ቤተሰብ የሌለውም ከዛ አመታት የኖርሽ አይምሮሽ እዚህ ጋር ስትመጪ ሁሉን ነገር እኔ አሁን ከራሴ ልንገራችሁ። በመጣሁ ማግስት ኮምቦች አይጠፋኝም አልኩ። ባንክ ቤት ማስተካከለው የአካውንት ማስተካከል ነበረብኝና መሄድ ነበረብ። አባቴ አብሬሽ ልምጣ ጠብቅኝ፣ የሆነ ቦታ ሄጃለሁ። አልፈልግም እንዴ ይጠፋኝ እንዳልኩ እህቴ፣ እንደዛው ከስራ ቦታ መውጫ ሰዓት ምሳ ሰዓት መውጫ ሰዓት ሲደርስ ደውልልሻለሁ፣ ትመጫለሽ አሁን አትጂ ተባልኳል። አልፈልግም አልኩ። ሌላኛው እህቴ ቆይ ቤት ላጸዛዳና ምናምን ከተልሻለሁ፣ አት አልፈልግም እንዴ ኮምቦች አይጠፋኝም ልብት ሄዳለሁ አሉ። በዚህ ልክ ይጠፋኛል ብዬ አላሰብኩ እዛ ላይ እኔ ለመጨረሻ ጊዜ ሀገር መጥቼ ከተመለስኩ ስድስት ዓመት ነው። እኛ በስድስት ዓመት ውስጥ ጠፋኛ ነኝ። በጭራሽ አላሰብኩም ማለት ነው። እንኳን አድር ማስራ ምናምን ዓመት የተቀመጣችሁት እኔ እየተመላለስኩ ማስራ ምናምን ዓመት የቀመጥኩ ሄድኩኝ። በርበሬ ወንዝን አልፌ የባጃጅስት የላለሁ እዛ ጋ አውርዶኝ፣ ሰማይና ምድር ግልብጭት አለብኝ። ወደዚህ ትሄጃለች ላስገባች ስለኝ አይ ብዬ ወረድኩኝ። ወደዚህ እንደሚሄድ አውቃለሁ። የተወሰነ ተጓዝኩና ደወልኩ እህቴን የት ነኝ ነው ያልኳት። ወላሂ ማለት ስትለኝ አላቅም፣ ባጃጃ ወረደኝ። ከዛ የተወሰነ አግድም ሄድኩ፣ ግን የሚያልቃ ወዴት እንደሚወስደኝ አላቅም። መንገዱ ነው ያልኳት። ምንም አለግልም ብሎ ማለት ከዛ ቆይ ጠብቂኝ፣ ባለሽበት ቁም እያለች እያለ አባቴ ደወለ። አባቴ የት ነሽ ይለኛል። አላቅም የት ነኝ ስለው አባቴ በሳቅ የለም ማለት ነው። እና በዚህ ልክ እንኳን አለም አስራ ምናመት ዛመት የተቀመጣ እኔ በስድስት ዓመት ነው ኮምቦቻ ደርሽ። ከተመለስኩ በስድስት ዓመት ግልብጥብጥ አለብኝ እና አይምሯችን ሙሉ ነገር ጥፍጥፍ ስለሚልብን ያን ገና ሳናድስ ሀገሩን፣ አየሩን ምናምን ሳንላመደው ብራችን ያልቃል። ለምን የፈለገ ምን እንትን የሚያንሰብስበሽ አትመጭም፣ ያልቃል። አኗኗሩም ካላወቅሽ አኗኗሩም ካወቅሽበት፣ ራስሽን አሳምነሽ በትንሽ ነገር ተነስቲ። በትንሽ ነገር ስራ ጀምሬ እንቀሳቀሳለሁ፣ ተቀጥሬ ሁላ ሰራለሁ ብለሽ ውስጥሽን አሳምነሽ ከመጣሽ መቶ ሺህ ብሩን ያሰራሻል። ከሌላ ወጪ ውጪ ለወረሱ ብቻ ለመስጠት ነው የሚሰራው። ሰው ይሏል። በሌለው ሰው ደግሞ ጊዜ ይፈልጋል። ያንን ጊዜ ለመውሰድ የሀገሩን አየሩን እስከምትላመዱ ጊዜ ለመውሰድ ደግሞ መረጋጋት እና ራስን ማደስ አኗኗርን ማወቅ፣ በቃ ለሁሉም አለመኖር። ያን ያንን ካደረጋችሁ ይኖራል ማለት ነው። ብዙ እንኳን አይደለም ስድስት መቶ ሺህ በአመት ውስጥ ብር ይኖራል። አታስጨንቁን። ራሳቸው ሀገር እየገባችሁ ያላቸውን፣ ማለት ለማስጨነቅ አይደለም፣ ያለውን ነው እየነገርኳችሁ። እኔ አሁን ዛሬ በጧት ተነሳሁ ቤት አዘጋጀው ልወጣ ነበረ፣ ይህን ኮሜንት ሳይ ነው ይህን ኮሜንት ሳይ ነው ወደ ቪዲዮ የመጣሁት እንጂ ቤት ፍለጋ ልሄድ ነው። የሆነ ቤት አግኝቻለሁኝ፣ አሳያችኋለሁ። ዛሬ ጠረግረግ አደርጋት እና ነገ ምናምን መሸማመት እጀምራለሁ ማለት ነው። እቃዎችን ምናምን እገዛዛለሁኝ አንድ ትራስ፣ አንድ ትረድ፣ አንድ ትረድስ፣ አንድ ብርድ ልብስ ምናምን ብትሆንም አሳያችኋለሁ። አግኝቻለሁ ቤቱን፣ አላህ የጤናውን ያደርግልን። ትንሽዬ ክፍል ናት፣ ለእኔ ትበቃኛል። ስላንድ ህይወት ውስጥ ሆነ ጧት ወጣለሁ፣ ማታ እገባለሁ። ኢንሻአላ ስራ አገኛለሁ ብዬ አስባለሁ። ቅድሚያ ግን መቀመጫ ስለሆነ የፈለኩት ቅድሚያ ለቤቱ ነበር ስታገል የነበረው አግኝቻለሁ፣ ያለውን ነገር አሳያችኋለሁ። ቤቴ ለማስተማር ለማስተማር አቁም አይደለም ሌሎች እና ውዶችዬ፣ ሌላኛዋ ሴት ደግሞ የሰራት ቤት ውስጥ መግባት ፈራሁኝ ያለች ነው። አ ትልቅ ቤት ከሆነ ለአንድ ብቻ ለመኖር ያስፈራል። ሰርተሽ ወጥተሽ ገብተሽ እንደልብሽ በነገራቸው በአሁኑ ዘመን ቤት ብቻውን ቤቱ ቀፎ ራሱ ጠባቂ ይላል፣ በሩ ይገነጠላል፣ ምን ይላል። እና ለመውጣት ለመግባት የሚያስቸግር እንደ እንደኔ የማስበው ስራን አስባችሁ፣ በትንሽ ነገር ተነስታችሁ ለስራ አስባችሁ፣ ለስራ አይምሯችሁን አሳምናችሁ ስትመጡ ቅድስት ንጽት ያለ እናንተ ጋ የሚመሳሰል የእናንተን ህይወት ያሳለፈ ጋር የምትረዳዱ ጓደኛ ካላችሁ ማለት ነው። ሸሪንግ አንድ ክፍል ቤት ተከራይታችሁ ለሁለት ለሁለት አንድ ክፍል ቤት ተከራይታችሁ ሁላችሁም በየፊናችሁ ሰርታችሁም አላችሁ በገንዘብም በጉልበትም ያለው በጉልበት ገንዘብ በጉልበት ላይ ተደጋገፋችሁ አብራችሁ ለመኖር ያግዛችሁ ሸሪንግ አንድ ክፍል ቤት መከራየት ትችላላችሁ። ብቻችሁን አንድ ክፍል መከራየት ትችላላችሁ። በአሁኑ ሰዓት ቤትም ጠባቂ ስለምን ማለት ነው። እንደልባችሁ ወጥታችሁ መግባት አትችሉም። ቤትም ይዛችሁ ብቻችሁን ለመኖር ስታስቡ ሰው ከሌለው እንደ ልብ ወጥቶ መግባትም ያሰጋል። ጠባቂ ይላል ቤቱ ራሱ በሩ ይገነጠላል፣ በቃ ስብርብሩ ይወጣል። ጠባቂ ከሌለው ማለት ነው። ቤትም አያስተማምንም። በዚህ መልኩ አሳምናችሁ መምጣት ትችላላችሁ ራሳችሁን። ጓደኛ ካላችሁ በእርግጥ በአሁን ሰዓት ትክክለኛ ጓደኛ ማግኘት ይቻላል ግን ትልቅ ቤት ሰርታችሁ ቤታችሁ መግባት ያስፈራችሁ ቤተሰብ ጋር ከመቀመጥ የምታምኑት የምትተማመኑት የምትረዳዱት ጓደኛ ካላችሁ እንደ አንድ ክፍል ቤት ተከራይታችሁ እየተጋገዛችሁ፣ ለስራውም፣ ለሀሳቡም፣ ለሁሉም ነገር ለመደጋገት ይሆናችኋል። ይህን ሁላችሁም አንድ አይነት አመለካከት ያላችሁ ይፈታል ማለት ነው። በአሁኑ ሰዓት አሁን በአብዛኛው ከአረብ ሀገር እየመጡ የአረብ ሀገር ሴት እያሉ የሚያስፎግርን በቃ ዝጡ ዝጡ የሚያበዙ ጭምልቅልቅ ያሉ። ይሁን በቃ ልጭልጭ የሚወዱ እንደዛ ናቸው። ስትር ብለው ራሳቸውን እንትን ብለው አገሩን መስለው መኖር አይችሉም። ወደው እንደመጡ ይበቃሉ ማለት በኋላ ጭርመት ምፈስ ሊወጣ እንደመጣች ቦግ ቦግ ቦግቱ ና የአረብ ሀገር ሴት ተብለው እንደዛም ላለ ነው። በስ የአረብ ሀገር ሴት በአንድ ስም ተሳተውንም በቃ አሰድባችሁንም ራሳችሁን ከራሳቸውም ሳትሆኑ እንደዛ የነሳው ከሆነ እዛው ግን ስርዓት ይዛ ስራ እና ስራን አስባ የምትመጣ እንደ እናንተ አይነት ታማኝ። አሁን አንድ ጓደኛ አለች ልትመጣልኝ ደስ ይለኝ ነበር ወላሂ። ህብረት አንድ ተከራይተን የራሷን ቤት ሆን ከቻለች የሚላ ሰው ሰማን ተከራይታ ግን በሀሳብን፣ በጉልበት በገንዘብን ተደጋግታት አብሬያት ብኖር ደስ የምትለኝ አንድ ጓደኛ አለች ብለን አለ ሀሳብ ተውላት፣ በቅርቡ እንድትመጣ ዶ አድርጉልኝ። የአረብ ሀገር ምንታላቸው አይለቅም እሷንም በቃ እሺ ብለው በሰላም ለሀገሯ እንዳበቃት አድርጉልኝ ማለት ነው እና ለነንህ ጓደኛ ካላችሁ አንድ ክፍል ቤት ሼሪንግ መከራየት አንድ ሀሳብ ነው። ለየብቻችሁን ተከራይታችሁ መደጋገፍ አንድ ሀሳብ ነው። ቤተሰብ ያገዘኛል ብላችሁ ነገራችን ላይ ዝስት ነው። ከቤተሰብ ተስፋ ቁረጡ፣ ከሌላም ነገር ከቤተሰብ እና ይህን ይመስላል። አሁን አብሬያችሁ እጓዛለሁ። ያገኘሁትን ቤት አሳያችኋለሁ። ማታ ነው የተስማማሁት። እሄዳለሁ፣ ቀበሌ እሄዳለሁ። መታወቂያ ላይ ያለውን ነገር አሳያችኋለሁ። ያለው ውጣ ውረድ ላይ አንዱ ከአንዱ ቀላቅዬ ነው አባቴና ምንም ማድረጋቸው መላ ያው ጭምር ማለት ነው። እና አሳያችኋለሁ ቤቴን፣ በተለይ ጎጆን አሳያችኋለሁ ትንሽ በትንሽዬ ክፍል ናት። ለምን ግን